በደንበኞቹ ዘንድ አንቱታን ያተረፈው ቴምር ሪልስቴት በዲፕሎማቶች መንደር በሆነችው ሳር ቤት ቫቲካን ኤምባሲ አካባቢ ላይ አራተኛውን ሳይት ይዞሎት ብቅ ብሏል። ለኢንቨስትመንት ቢሉ፣ ለመኖሪያ ተመራጭ በሆኑ ቦታዎች ሳር ቤት፣ እንዲሁም አዋሪ ሳይቶቻችን ላይ ያለምንም የዋጋ ጭማሪ በኢትዮጵያ ብር ተዋውለው አሁኑኑ የቤት ባለቤት ይሁኑ። ባለ ሁለት መኝታ ከ1.7 ሚሊዮን ብር ቅድመ ክፍያ ጀምሮ ባለ ሶስት መኝታ 2.3 ሚሊዮን ብር ቅድመ ክፍያ ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን 35% እውነተኛ ቅናሽ ያደረግን መሆኑን ስንገልጽ ነው በታላቅ ደስታ ነው። ለበለጠ መረጃ በ09 72 75 0375 ሃሎ ብለው የቢሮ እንዲሁም የሳይት ቀጠሮ ማስያዝ ይችላሉ። ተምር ፕሮፐርቲስ። እሺ ተመልካቾች እንዴት ናችሁ? የዛሬ ሳምንት አንድ መረጃ ወጥቶ አጋሪቻችሁ ነበር። እሱ ምንድን ነው ኢትዮጵያ ካለባት ዕዳዋ መካከል ቢያንስ ግማሹን፣ ይሄ በሁለቱ መንግስታት ኮንፊርም የተደረገ ቁጥር አይደለም፣ ወደ 538 ቢሊዮን ዶላር የሚሆነውን ዕዳዋን በየውዋን ለማዞር ስምምነትና ድርድር መጀመሯን፣ ስምምነት እንኳ ሳይሆን ድርድር መጀመሯን እሱን አቅርቤላችሁ ነበር። በዛ ወቅት ደግሞ ኬንያ ድርድሩን ለመጨረስ የደረሰች እና ድርድሩን እንዳጠናቀቀች መረጃ ሰጥቻችሁ ነበር። እና አንዳንድ ስጋቶች እንዳሉበት ስናቀርብ ነበር። ይህን አይምኤፍ እንዴት ሊመለከተው ይችላል እና ሌሎች አበዳሪ ሀገራቶች እንዴት ሊመለከቱት ይችላሉ ጉዳዩን? የሚል ሀሳብ አቅርበን ነበር። አሁን አይምኤፍ መረጃና ማሳሰቢያ አውጥቷል። መረጃ ሳይሆን ማሳሰቢያ ነው። ይህም በተመለከተ ማለት ነው። ምን እያለ ነው? ይሄ ግማሽ ዕዳዎቻችሁን ከቻይና ላይ በየዋን ለመለወጥ የምታደርጉት ጥረት ወደፊት የሚያመጣው ተጽዕኖ አለ። ለአጭር ጊዜ መፍትሄ እንሰጣለን እያላችሁ የረጅም ጊዜ መፍትሄን የማይሰጥ እርምጃ ውስጥ እየገባችሁ ነው የሚል ማስጠንቀቂያ ለኬንያና ለኢትዮጵያ ሰጥቷል። ጉዳዩ ምንድን ነው? እንግዲህ ከኬንያ ሲጀመር ኬንያ ነች እንግዲህ አይ ቲንክ ብዙ መረጃዎች ላይ የለም። የዓለም የመጀመሪያው ሀገር ነች ኬንያ እዳዋን በዛች ሀገር ከረንሲ ለመለወጥ እየሞከረች ያለችው እና ድርድር ያጠናቀቀችው ኬንያ፣ ካጠናቀቀች ከሁለት ሳምንት በኋላ ደግሞ ኢትዮጵያ ወደ ድርድር ገብታለች። እንግዲህ ኬንያ ጠቅላላ የውጭ እዳዋ ወደ 38.7 ቢሊዮን ዶላር ነው ያለባት እዳ ወይም ደግሞ አምስት ትሪሊዮን ሽልንግ ማለት ነው እና ከቻይና ያለባት እዳ ወደ 4.97 ዶላር ቢሊዮን ዶላር የሚደርስ ነው። ከቻይና ስፔሲፊክሊ ካለባት እዳ መካከል የወሰደችው ማለት ነው። በዋናነት ብድሩ የተወሰደው ምንድን ነው? ይሄ ወደ 4.97 ቢሊዮን ዶላር ወይም ደግሞ በእነሱ 646 ቢሊዮን ሽልንግ የሚሆነው እስታንዳርድ ለባቡር ኬንያ ከወደብ ከተማ ከሆነችው ሞምባሳ ናይሮቢ የሚደርስ የ480 ኪሎ ሜትር የባቡር ግንባታ አከናውናለች። 2018 ነው ወደ ስራ ያስገባችው። እንዳውም ይሄን ባቡር በማስፋፋት ወደ ኢትዮጵያና ወደ ዩጋንዳም የማስፋፋት ፍላጎት አለትና ለዚህ ፕሮጀክት ሲባል ወደ 497 ቢሊዮን ዶላር የሚሆን ከቻይና ተበድራለች። አሁን ይህን እዳ ለመክፈል በጣም እየተቸገረች ነው የመጣችው። ስለዚህ ይህንን እዳ ወደ የዋን እንዲለውጥለት አግሪመንት ውስጥ ገብታ ነበርና ኦክቶበር ሰባት አካባቢ ላይ ተስማምተዋል፣ ወደ የዋን ልትለውጥላት እና፣ ይሄ በመለወጡ ኬንያ ያገኘቻቸው እድሎች አሉ። አሁን የዋን እንዴት ታገኛለች ከተባለ ከቻይና ጋር ኤክስፖርት ታደርጋለች። ስለዚህ ኤክስፖርት አድርጋ የምታገኘው የዋንን አከማይታ ነው፣ የዋን ልታከማች የምትችለው ማለት ነው። ወይም ደግሞ የኬንያ ውስጥ ያለው የውጭ ቀጥተኛ ኢንቨስትመንትን በየዋን መጥተው ቻይናዎች ኢንቨስት እንዲያደርጉ በማድረግ መሰብሰብ ነው። በሱ ስልት ነው ሊሰበሰብ የሚችለው። እንግዲህ የስትራቴጂ የተወሰነ እደዋን ቀንሶላታል። የመጀመሪያው ያገኘችው እድል ምንድን ነው? ከአብዛኛው የተወሰደው ከ4.97 ቢሊዮን ዶላር ውስጥ 3.5 ቢሊዮን ዶላር የሚሆነው የቻይና የኢምፖርትና የኤክስፖርት ባንክ ነው። ባለፈው ኢትዮጵያ ሄዳ ስትደራደር የነበረው ባንክ ቻይና ኤግዚም ባንክ የሚባለው ማለት ነው። ስለዚህ ወለዱ የቀነሰ ነው። የአጭር ጊዜ ያገኘችው መፍትሄ ወይ ደሞ እፎይታ ያገኘችው ይሄን እዳ ወደ ዩዋን በመለወጠ ያገኘችው መፍትሄ የወለድ ክፍያ መጠኑ ቀንሶላታል። አብዛኛው የአፍሪካ ሀገራቶች ከቻይና መበደር የሚፈልጉበት ምክንያት ዝቅተኛ ኢንተረስትሬት ነው። ያለው የቻይና ብድር እንደው አይ ቲንክ ፓንዳ ምናምን ይመስለኛል የብድር ፓኬጁ የሚባለው እና የወለድ ክፍያው ቀንሶላታል። በዩዋን ሲሆን ሶስት ከመቶ ነው የሆነው በዶላር የነበረ ጊዜ እዳው ወደ 5.6 ከመቶ ነው ለምንድን ነው ቻይና የምታደርገው? ገንዘቧ ጠንካራ እንዲሆን ትፈልጋለች። ስለዚህ ከአፍሪካ ሀገራቶች ጋር ደግሞ ጥብቅ የንግድ ግንኙነት ስለምትፈልግ ኢንተረስትሬቱ ዝቅ ያለ ነው። ኢንተረስትሬቱ በመቀነሱ ብቻ ኬንያ ለቻይና ትከፍል የነበረው እዳ ትከፍል የነበረው በየአመቱ የነበረውን ወደ 215 ሚሊዮን ዶላር ቀንሶላታል። ወለዱ ብቻ በመቀነሱ ማለት ነው። ይሄ ላጭር ጊዜ ያገኘችው መፍትሄ ነው። ይህን ተመልክቷል ለአይ ኤም ኤፍ የረጅም ጊዜ ደግሞ የሚሆን እድል አላት፣ ደግሞ ስጋትም አለ። በአብዛኛው የረጅም ጊዜ እንደ ስጋት ነው የጠቀሰው። እሱ ምንድን ነው? የኬንያ ሽልንግ ሊዳከም ይችላል፣ ከዮዋን አንጻር አሁን እንኳን ወደ 18 አንድ ዮዋን 18 ሽልንግ ነው የኬንያ ሽልንግ ነው የመነዘረው። ወደ 25 ሽልንግ ሊደርስ ይችላል አንድ ዮዋን፣ ነው ወደ 25 ፐርሰንት ሊዳከም ይችላል የሚል ስጋት አለ። ስለዚህ ምንድን ነው ኬንያ ወደ 25 በመቶ ተጨማሪ የዋን መግዛት አለባት ማለት ነው እደዋን ለመክፈል ስለዚህ የዋን ገዝታ የምታገኝበትን ወጪ በጣም ከፍተኛ ያደርገዋል ይህን ተመልክቷል አይኤምኤፍ አሁን ኢትዮጵያ ደግሞ ድርድር ውስጥ ገብታለች እደዋ ወደዚህ በጣም ኮንፊርም ያልተደረገ ቁጥር ነው ግን ወደ 5.38 ቢሊዮን ዶላር የሚሆነውን እዳ ወደ የዋን መለወት ትፈልጋለች እንግዲህ መርሳት የሌለባችሁ ኢትዮጵያ ግሩፕ ሀያ ሀገራቶች እና ከቦንድ አበዳሪዎች ጋር ድርድር ውስጥ ነች ቻይና ደግሞ የግሩፕ ሀያ አባል ሀገር ነች ከፍተኛ አበዳሪዎች ማለት ስለዚህ ድርድሩ በእሱ ማዕቀፍ ውስጥ ያለ ድርድር ነው የዳ ሽግሽግ ሌሎቹ ድርድሮች ማለት ነው ስለዚህ መደራደር ትክክለኛ መንገድ ነው ነገር ግን ኢትዮጵያ ከቻይና ጋር እዚህ ስምምነት ላይ ብትደርስ ዕዳዋን በዩዋን ለመክፈል ስምምነት ላይ ብትደርስ ይኖራል ብሎ የሚያስቀምጠው ስጋቶች አሉ አሁን እያሳሰብ ያለው እሱን ነው ለኬንያ የሚያሳስበው ለኢትዮጵያም እያሳሰበ ያለው አይኤምኤፍ ለምንድን ነው ከተባለ ኢትዮጵያ ከተስማማች አንደኛ ዕዳዋ በብር እየጨመረ ይመጣል ይዋን ለመግዛት የሚያስፈልጋት የኢትዮጵያ ብር እየጨመረ ነው ይመጣው ስለዚህ የዕዳ መጠኗ በጣም እያደገ እያደገ ይመጣል ለምን ከተባለ ይዋን ለማግኘት አስቸጋሪ ነው ቀጥታ ከቻይና ጋር ኤክስፖርት በማድረግ ብቻ የሚገኝ ገንዘብ ነው ይዋን ማለት ነው የኢትዮጵያ ደግሞ አብዛኛው የውጭ ንግድ ያለው ደግሞ ለዶላር ሲባል የሚደረግ ነው። ዶላርን ለብዙ ኢምፖርት ስለሚፈልግ ኢኮኖሚው ለሪዘርቭ ይፈልገዋል፣ ለተለያየ ምክንያቶች ይፈልገዋል። አሁን ከቻይና ጋር እዚህ ስምምነት ውስጥ ከገባ የዋን ማግኘት አለበት። ስለዚህ ኤክስፖርቱ ቻይና ጋር ዲፔንድ እንዲያደርግ ሊያደርግ ይችላል። ደግሞ በዶላር የሚከፍሉ እዳዎች አሉበት፣ በዶላር የሚገዙ ሸመታዎች አሉበት። ስለዚህ ይህንን ማኔጅ ለማድረግ የሚቸገርበት ደረጃ ላይ ሊደርስ ይችላል የሚል አንድ ስጋት አለበት። እሱ ብቻ ሳይሆን ኢትዮጵያ ያላትን አነስተኛ የውጭ ምንዛሬ ለዩዋን መግዣ ልታውረ ትችላለች። ይሄ ደግሞ የምንዛሬ እጥረት ሊያመጣ ይችላል። ሌሎች ዕዳዎቿን በዶላር ያሉ ዕዳዎቿን ለመክፈል እንድትቸገር ሊያደርግ ይችላል። የዕዳ ጫራ ሊፈጥር ይችላል። ሁሉም ጉዳይ በዩዋን ሊጠናቀቅ ስለማይችል ማለት እሱ ብቻ ሳይሆን ዩዋን ላይ ጥገኝነቷ እያደገ ይመጣል። ዩዋንን ማከማቸት ካለባት የንግድ ግንኙነቷ ወደ ቻይና ይሆናል። ኤክስፖርታ ወደ ቻይና ይሆናል ሌሎችም ስምምነቶች ወደ ቻይና መዞራቸው አይቀርም ይሄ ደግሞ የዋን ላይ ያለ ጥገኝነትን ሊጨምር ይችላል እነዚህን ሲናሪዎች ከግምት ከቶ እንደሆነ ይሰማኛል አንድ ሶስት ሀሳቦች እና ማሳሰቢያዎች አቅርቧል አይኤምኤፍ ለኬንያም ለኢትዮጵያም ምን የሚል ነው እዚህ ሁኔታ ውስጥ ምገቡ ከሆነ ምናልባት ለአጭር ጊዜ መፍትሄ ልታገኙ ትችላላችሁ አጭር መፍትሄ የወለድ ሊቀንስ ይችላል ከዛ ዶላር ላይ ዶላር ለማግኘትና ዕዳቸውን ለመክፈል የሚቸገሩትን በተወሰነ መልኩ ሊቀንስላችሁ ይችላል። ነገር ግን በረጅም ጊዜ ትጎዳላችሁ እያለ ነው። አንደኛው የምንዛሪ አለመጣጣም ይመጣል። ቻይና ገንዘቧን እነዚህ ሀገራቶች ኢትዮጵያና ኬንያ እየፈለጉ የሚመጡ ከሆነ ዋጋው የሚተመነው የዛን ጊዜ ነው። ምክንያቱም የኬንያ ሺልን ከዮዋን ማለት አይቀርም፣ የኢትዮጵያ ብር ከዮዋን ማለት አይቀርም። የዛን ጊዜ ደግሞ ከፍ እያደረገች ልትመጣ ትችላለች። ስለዚህ ብዙ ብር ያስፈልጋል ማለት ነው አንድ የዋን ለመግዛት ይሄ ደግሞ በሁለቱ መካከል ያለውን የምንዛሬ አለመጣጠብ ሊያመጣ ይችላል ኤክስቼንጅ ሬት ሾክ ሊፈጥርባችሁ ይችላል የሚል ማሳሰቢያ አለው ሰጥቷል እሱ ብቻ ሳይሆን ወደፊት እዳዎቹንም ሪስትራክቸር ለማድረግ ደግሞ ሊያስቸግር ይችላል አንዳንድ በፊትም የሚሰጋ የነበረው ምንድን ነው ቻይና ብቻዋን ከአበዳሪ ሀገራቶች ላይ የግሩፕ አባል ሀገር ሆና ግን ብቻዋን እየተደራደረች ሁኔታውን ምትፈታ ከሆነ እንደ ግሩፕ ማዕቀፍ አለማሰብ ልትጀምር ትችላለች። ይሄ ደግሞ ተበዳሪ ሀገራቶች ሌላ ላይ ጫና እንዲፈጠርባቸው ሊያደርግ ይችላል የሚል ማሳሰቢያም ሲቀርብበት ነበር። ስለዚህ ይሄ የውስንነት ሊያመጣ ይችላል። ይሄ ሪስትራክቸር ማድረግ ላይ ችግር እንዲፈጠር ሊያደርግባቸው ይችላል በረጅም ጊዜ። እሱ ብቻ ሳይሆን ይላል አይ ኤም ኤፍ ለቻይና የውስጥ የገንዘብ ፖሊሲ ተጋላጭ እንዲሆኑም ደግሞ ሊያደርጋቸው ይችላል። ምክንያቱም እዳቸውን በሙሉ ወደ ቻይና ካዞሩና በቻይና ገንዘብ የሚከፍሉ ከሆነ ቻይና ላይ ጥገኝነታቸው እያደገ ይመጣው እዛ ኢንተረስት ሬት ከተለወጠ እነሱ ጫና ውስጥ ናቸው፣ እዛ የምንዛሬ ሁኔታ ከተለወጠ እነሱ ጫና ውስጥ ነው የሚሆኑትና የቻይና የገንዘብ ፖሊሲ ላይ ጥገኝነታቸው በጣም ይጨምራል። ምክንያቱም እነሱ የዋን ላይ ያላቸው ውሳኔ የዋንን ለምትፈልገው ኢትዮጵያ ጫና ነው። የዋንን ለምትፈልገው ኬንያ ጫና ነው የሚሆነው። ስለዚህ ይሄ በረጅም ጊዜ ዋጋ እንዳያስከፍላችሁ በአጭር ጊዜ መፍትሄ የሚሰጥ ቢሆንም በረጅም ጊዜ ግን ጉዳት ነው የሚል ማሳሰቢያ ሰጥቷል። ምናልባት ይህ መረጃ የምትፈልጉት ከሆነ ብዬ ነው ያቀርብኩላችሁ። የአጭር ጊዜ ፎታ የረጅም ጊዜ መረጋጋት አያመጣላችሁም የሚለው ማሳሰቢያ ኢትዮጵያንም ስለሚመለከት ነው፣ ድርድር ላይ ስላለች። ይህም መረጃ ለእናንተ ለማድረሰው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ ላይ ልትልኩልን እንችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን።